እንግዲህ ይህንን የምታዩት ሜቄዶንያ ነው ማለት ነው እና እንግዲህ ዛሬ የሜቄዶንያ የምሳ ምግባችን እንግዲህ ምን እንደሚመስል በአጭሩ ሪአይነው። ፍቅረ ሰላሜ ከጥቁር አፈር ከናት ከአባቴ ተፈጥር ያለው ይታይ ድቤ ኢትዮጵያ ነች። ደግሞ ሽረት ኮረም ይባላልበት ተጋግሎ ያለውን ደግሞ በወለተ ማርያም ቲዩብ በኩል ማለት ነው እና ዝክር የሚዘክሩ እህቶች፣ ወንድሞች ነበሩ። እኔም ደግሞ የአቅም የናጡ ያልኳችሁን እመቤት የማርያም የገባሁትን ቃል ኪዳን እሱን ነገር እንትን ብዬ ከነሱ ጋር አብሬ ለመዘከር ቢያንስ እንኳን እስኪ እኔም ከበረከቱ ልሳተፍ በጉልበቴ ቢያንስ ብር እንኳን አውጥቼ እንትን ባልል በጉልበቴ ላግዝ ብዬ እንግዲህ ገብቼ ነበረ በሀያ አንድ የካቲት ሀያ አንድ እያለውን እንግዲህ አሁን ታያላችሁ እጅግ በጣም ነው ደስ የሚለው። የወለተ ማርያም ቲዩብ ቤተሰቦች ማለት ነው፣ በእውነት ይህንን ስራችሁን እንዳታቆሙ። እኔ በእናንተ በጣም ደስ ብሎኛል። እግዚአብሔር አምላክ እመቤቴ ማርያም ምን ያክል ደግሞ በእናንተ እንደሚደሰቱ መገመት አይከብድም ማለት ነው። እና እኛ እዛ ጋር ያደረጋችሁትን አይተን በጣም ነው የተደሰት ነው። ይሄ ደግሞ ትልቅ በረከት ነው። እና ባወጣችሁበት እጥፍ ድርብ አድርጎ ይስጣችሁ እግዚአብሔር አምላክ እመቤቴ ወላዲት አምላክ በእውነት ካሰባችሁት በላይ አድርጋ ተስጣችሁ እላችኋለሁኝ። እና ውድ ቤተሰቦቻችን እንግዲህ አሁን ወደ ቪዲዮ እንሄዳለን ቪዲዮን ደግሞ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ አዳዲስ ቪዲዮስ ስለቅ ደግሞ ሁሌ ለእናንተ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። አብሯችሁን እንግዲህ እስኪ የካቲት ሃያ አንድን የመቤት የማርያም ዝክር እስኪ አብረን እንዋል፣ ሜቄዶንያን እንያት። እኔ እንግዲህ እንደናንተ እንደዚህ በቪዲዮ ነበረ ማያት በስም ነበረ ማየው የነበረውና ዛሬ ደግሞ በአካል እንግዲህ ቦታው ተገኝቼ እጅግ በጣም ደስ ብሎኝ ብያለሁ። እስኪ ውሏችንን እናሳያችሁ፣ ዝክር ማለት ነው።

በጣም የሚገርመኝ ነገር ደግሞ እዚህ ጋ እየጫኑ ነበረ። በእውነት ባለቤቷ አሽዬ ደግሞ እግዚአብሔር አምላክ ይስጠው፣ እውነት እድሜና ጤና ይስጠው። በጣም ጎበዝ፣ በጣም ታታሪ፣ እግዚአብሔርን በጣም ጎበዝ ሰው ነው ማለት ነው። እና እንደዚህ አይነት ባል እኔ በአሁኑ ሰዓት እንዲህ የበረከት ስራ እንስራ፣ እንዲህ አይነት ነገር ታዘዥ ያለው የሚል ከስንት አንዳንድ እንጂ እንዲህ አይነት ሰው እኔ አይቼ አላቅም ማለት ነው። እና በጣም እጅግ ጎበዝ ነው። እግዚአብሔር ይስጥህ፣ ምቤት የማርያም ነት እንጀራ ራሱ አንስቶ መጫን ወጡን መጫን ውሃው ምኑ በቃ ብዙ ነገር ማለት ነው። እና እዛ ጋ ያሉ እየተጋገዙ ማለት በተለይ ደግሞ ባለቤቷ ትልቁ ሚና ይወስዳል ማለት ነው። ከእሷ ጀርባ ላይ ከሁለት ተማሪያም ጀርባ ላይ ማለት በእርግጥ እሷም ብዙ ስራ ትሰራለች፣ ግን ቢያንስ የወንዱ በኩል ደግሞ እሱ በጣም ነው የሚሰራ ማለት ነው። እና እንግዲህ ይህንን ወደ ሜቄዶንያ ለመሄድ መኪና እንግዲህ ያው ትራንስፖርት ነው። ኮንትራት ይዞ ነው የምንሄደው። እንዲሁም ደግሞ ያው እየታዘዙ እንደዚህ እንጀራ እንዲሁም ደግሞ ወጥ ወጣወጦች አሉ። እንደገና ደግሞ እዚህ ጋር እንደምታዩት ውሃ አለ። እነዚህን አንድ ላይ ጫንና ከዛ በኋላ ደግሞ እንግዲህ ጉዞ ወደ ሜቄዶንያ እንሄዳለን። ከዛ ሜቄዶንያ ላይ ደግሞ ምን እንዳለ እንግዲህ እናያለን። አብረን እንጓዝ። እንግዲህ በጣም በቃ ደስ ብሎኛል። እንዲሁም ደግሞ በቃ ሂጄ እስከ ማየው ድረስ በቃ እኔ እንጃ አልደረስንም እያልኩ ነበረና በጣም ቅርብ ቦታ ነው ለእሷ ማለት ነው። እና እነሱ ካሉበት ቦታ ላይ ብዙም ይህን ያክል አይረቅም። ከዛ አሁን የውል ደርሰናል እኮ ምናምን እያሉኝ ነበር። አብረን ያለ ነው ማለት ነው። ይሄ የምታዩት እንግዲህ አዲሱ ፎቅ እየተገነባ ያለ ፎቅ አለ አይደለ? ባለፈ ጊዜ በሴፉ ኤቤሲ ላይ ነው ምናምን እየተዋወቀ ነበረ እሱ ነው ብለውኛል ማለት ነው። እንግዲህ እንደምታዩት እኔም መኪና ውስጦኝ እናቴ እየቀረጽኩላችሁ ነው። መቼም እንግዲህ ለእናንተ ለማሳየት ነው እና ውድ ቤተሰቦቼ፣ ከዛ እንግዲህ እየሄድን ነው። በጣም ደስ ይላል አካባቢ ምናምን ያለው። በቃ አዲስ አበባ ራሱ አይመስልም፣ ሌላ ሀገር ነው የሚመስለው። በጣም ነው ደስ የሚለው። ይደረስ የለ ደርሰናል። እንግዲህ ሜቄዶንያ ውስጥ ገባን። ከዛ በኋላ ደግሞ እዚህ ጋር እንደምታዩት እንግዲህ ወረድን። ከወረድን በኋላ ደግሞ ለካ የእንትን በነጋታው የሆነ እንትን ነበረ በዓል ነበረ ማለት ነው። እና እሱን ደግሞ በትንሹ ድባቡን አሳያቸዋለሁ። ይሄው እንግዲህ አዲሱን ህንፃ የሚሰራው እንግዲህ እንደምታዩት ይህንን ይመስላል። ማርያም በጣም ነው ደስ ያለኝ። እስኪ አሳያችኋለሁኝ። ዞር ዞር ብዬ አብራችሁኝ ሁኑ። ቪዲዮን ላይክ አድርጉ።

ህብስም ብትሞክራ አባይ ተመርኩዛ፣ ስዳም ብትፎክራ አባይ ተመርኩዛ፣ ጣሊያን ብትመጣ ኢትዮጵያ ተመርኩዛ፣ ኢትዮጵያ ያለ አምላክ ለነጫ ትገዛ። ማርያም ነሰማ እንኩ ሰላም ትያ በጋሻ ምን አለ በጋሻ በሚኒሊክ ጋሻ ምን አለ በሚኒሊክ በሚኒሊክ ጋሻ ብሩስኪ ምን አለ በሚኒሊክ የአንድ እንጀራ ልጆች እኛ ነን። ሀበሻ እኮ ነው የሚባለው። ከዳ እግዚአብሔር አክብርልን የጀግኖች ልጆች እንደምን አረፈጋቸው? የልብስ ሞክር ወኔ የተነሳ ጠላቱ ሁሉ ያደርገው ሬሳ። ኢትዮጵያዊ መሆን እንትነት አደለ፣ ለሀገር ጉዳይ ሲሉ ሁሉም ሰው አንድ ነው።

ወንበርማ ያንሳል። እዚህ አካባቢ እንደ ወደዚህ መምጣት ነበረበት። እንትን ቢሉልን እኛ ደግሞ ማንን ጠይቃ፣ አንዳቸው መታወቂያቸው እሱ ልጁን ጠይቂው፣ ይሄኛው ይህ ቀዩን ልጅ ጠይቂው። አባቶች መጥቶ እንትን ይበሉልን፣ እራሳቸው ይመጣሉ ጠይቂ

ሆነ ወኮነ ከመ ገሞራ እመሰልነ ይላል እግዚአብሔር። ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆንና በመስቀል ነበር ይላል። ያቺ ዘር የተባለችው አማናዊ ጽዮን ድንግል ማርያም ናት። ስለዚህ የመቤታችን ልጆች ደግሞ አብይ ሰው አስመጭቶ ዞት የሚዘክሯል፣ የሚማጠሯል ስሟን የሚጠሩ ስሟን የተጎናጸፉ ስሟን ከፍቅር በላይ የተጎናጸፉ በህይወታቸው በነፍሳቸው በስጋቸው ድንግል ማርያም የተዋሃደቻቸው እህቶቻችንና ወንድሞቻችን ዛሬ በተናቁት በልዎች መካከል ተገኝቷል። ለዚህ ነው ነብየ እግዚአብሔር ቅዱስ ዳዊት ዛቲ ይእቲ ኆኅተ ለሰማይ ይቺ የእግዚአብሔር ደጅ ናታል። ይቺ የምን ደጅ ናት? ድምፅ ምናለሚ እጅ ስራ እግር ስራ፣ ሌላ ግን አንደ ወቅት ይበል በዚህ በእግዚአብሔር ደጅ ላይ ምን አይነት ሰዎች ናቸው የሚገኙት? በእግዚአብሔር ደጅ ላይ ለእግዚአብሔር የሆኑ ሰዎች ብቻ ናቸው የሚገኙት። በቤተ ክርስቲያናችን ላይ የሚገኙት ነዳያን እግዚአብሔር መሀል ይጥርባ ብቻ ሳይሆን የሚመጡ ማምላክ ነው። ብዙ ጊዜ ድዎች የሚገኙት ቤተ ክርስቲያን በር ላይ ነው። አይደለም እንዴ? አይደለም። ስለዚህ እዛ እንዳለ ሁሉ ሜቄዶንያም ች የድዎች ማረጊያ ቦታ ነው። ይህንም ቦታ ምን አለው ነብይ እግዚአብሔር ቅዱስ ዳዊት ዛቲ ይህ የወሳ ነሰማይ ይቺ የእግዚአብሔር ደጅ ናት፣ አለን። በእግዚአብሔር ደጅ ዶዎች ይጠለላሉ። በእግዚአብሔር ደጅ የተራቡት ዶዎች ይበሉባታል። የተጠሙ ዶዎች ይጠጡባታል። የተራቆቱት ዶዎች ይለብሱባታል። ስለዚህ ይቺ የእግዚአብሔር ደጅ ናት። በእግዚአብሔር ደጅ ደግሞ የሚመላለሱ ምን አይነት ሰዎች ናቸው? የተመረጡ የተገበሩ ንዑዳን ክቡራን ናቸው። አሁን እንደምናያቸው እዞቻችንና ወንድሞቻችን አይነት ሰዎች የተመረጡ የተባረኩ ስለሆኑ ጆትር በእግዚአብሔር ደጅ። ስለዚህ ዛቲ ይህ ይወታ ለሰማይ ይቺ የእግዚአብሔር ደጅ ናት። የእግዚአብሔር ደጅ የተባረች ደግሞ ድንግል ማርያም ነው። ዛሬ ወትቀውም ንግስት በየማንከ የካቲት ታያን ዛሬ ጠዋት ሶስት ሰዓት ተኩል አካባቢ ማለቱ ላይ ሲያል የተሰበከው ምስባክ ወትቀውም ንግስት በየማንከ፣ ንግስቲቱ የወርቅ መጎናጸፊያ ተጎናጽፋ በቀኝ ትቆማለች ታማድዳለሽ ቆመሽ ማለት አማደለሽ ለማያቀረበሽ ለልጇ ማር ወልዴ ወተዘከር ኪዳኔ ትላለች እመቤታችን፣ ልጆ ወይ ማራቸው። ስለዚህ ለአባ ሕርያቆስ በቅዳሴ የተለመነች፣ ለቅዱስ ኤፍሬም በውዳሴ የተለመነች፣ ለአባ ጊዮርጊስ ለጋስታ በሰዓታቱ የተለመነች፣ ለቅዱስ ያሬድ በማሬቱ የተለመነች ማምላክ

ሀብታቸው ተትረቦ ምንም ሳይሰሩበት ለአሉባሌ ለእግዚአብሔር ለማወቶ ስራ ወደዛ በሀብታቸው እ ስራ ሳይሰሩ በመጨረሻ ከእግዚአብሔርም ሳይሆኑ ለራሳቸው ሳይሆኑ ያዘግባል። እናንተ ግን ታድላችኋል በእውነት

ከእሷ ጋር ይሁን ወላዲተ አምላክ እቅፍ ድቅፍ አርጋ በሽልቁ ታውቃለህ አለን። እናንተ እግዚአብሔር ይባርካችሁ፣ የተባረካችሁም በእውነቱ ይህን የመሰለ ድግስ እንጀራ እንዳበላችሁ ዘለ ዓለምነጭ አምስት እንጀራ ያንሳል። ሰላሳ ሁለት ናቸው። ዛሬ በጣም ደስ ይል ነበር። ስለዚህ መብራት ይመስገን። ሰላማችሁ ይብዛል። የዛሬ ውሏችን እንግዲህ እንደዛ አይታችሁ አዎ፣ በጣም ደስ ይል ነበር። እግዚአብሔር ወደ ቦታ በሚገርም በረከት ወለተ ሚካኤል እናትና ልጅ ናቸው።